ረዝ ላይ ክቡራትና ክቡራን ለምንሰነበታችሁ፣ እንዴት ዋላችሁ፣ እንዴት አመሻችሁ እያላችሁበት አገር፣ ጊዜ፣ ሁኔታ እንዴት ናችሁ? ትምህርት እውቀትና ንቃት ለሀገር ለህዝብ ለውጥና እድገት ያላቸው ፋይዳ ምንድን ነው? በአፍሪካ በተለይም በኢትዮጵያ የሰላም የፍትህ የዲሞክራሲ የህግ የበላይነት ችግሮችን በእውቀትና በፍላት መፍታት ያልቻልንበት ምክንያት ምንድን ነው እያልን እንጠይቃለን። እንዴት ናችሁ? ዛሬ ህግና መንግስት፣ መንግስትና ህግን ባጭሩ እናያለን። ከዛ በፊት ግን እግረ መንገድ እያልን በየእለቱ አንዳንድ ጉዳዮችን በመግቢያነት ገረፍ አድርገን የምናልፍበት አጋጣሚ ነው። ጥሩ ነው ብዬ የእለት ሁኔታዎችን ባጭሩ ባጭሩ፣ ዜና ሳይሆን እንዲሁም መግቢያ መንደርደሪያ። አንዱ የሩዋንዳ መንግስት የተቃራኒውን ፓርቲ መሪ አስሯል የሚል ዜና ሰምቻለሁ። ያሳዝናል። የአፍሪካ ዜና ገሌ ገሌን አሰረው፣ ገሌ ገሌን ገደለውን በሌላ በኩል ጥሩ ዜና የሰማሁት የኮንጎ መንግስትና የሩዋንዳ መንግስት አማጺዎቹ ጦርነቱን አቁመው በሰላም እንዲቋጭ ስምምነት ተደረሰ የሚል ዜናም ሰምቻለሁ፣ በሩዋንዳና በኮንጎ መንግስት መካከል። እሱ ከዘለቀ በጣም ጥሩ ነገር ነው። ኢራንና እስራኤል መቼም የሚያሳዝን ነገር ነው መዋጋታቸው ብቻ ሳይሆን የጦርነቱ ውጤት እጅግ አደገኛ ስለሚመስለኝ በጣም በጣም በጣም አሳሳቢ ነው። ከዛም በላይ ደግሞ በሁለቱ ሀገሮች ውስጥ የሚኖረው ሲቪል መከራውን እያየ ነው። መቼም ያው ዝሆኖቹ ሲታገሉ የሚጎዳው ሳሩ ነው እንደሚባለው፣ በየትኛውም ሀገር ጥጋበኞ ሲዋጉ የሚጎዳው ምስኪኑ ህዝብ ነው። እርግጥ የሁለቱ ጉዳይ የህልውናም የሰላምም የደህንነትም ጥያቄ ስላለበት እንዲሁ ከመሬት ተነስተው የሚያካሄዱ ጦርነት ነው ማለት አይቻልም። ዞሮ ዞሮ ግን ዳፋው ለዓለም የሚተርፍ አደገኛ ጦርነት ነው። ከቦታውም ስትራቴጂክ መሆን አንጻር የሃይማኖት ጉዳዮችን ኢንቮልቭ የሚያደርግ የሚመስል ከመሆኑም አንጻር ከሌሎችም ከሌሎች ሁኔታዎች አንጻር የሁለቱ ሀገሮች ጦርነት በአስቸኳይ የማይቆም ከሆነ እጅግ አደገኛ የሆነ ሁኔታ የሚፈጠር ይመስለኛል። በኢኮኖሚው፣ በፖለቲካው ከዚህ ሁሉ በላይ ደግሞ የሚያስገርማችሁ የዩናይትድ ኔሽንስ ኢረለቫንት መሆን የታየበት አጋጣሚ ነው። እስካሁን ስብሰባ ትናንትና ነው ስብሰባ ያደርጋል የተባለው እዚህ ግባ የሚባል አክሽን አልወሰደም። ይሄ የሚያሳየው የዓለም አቀፍ ህግ እንዲሁም ደግሞ በእሱ አማካኝነት የተቋቋሙት ኢንተርናሽናል ኤጀንሲስ ከጊዜ ወደ ጊዜ አቅማቸው የኮሰመነ የህግና የፖለቲካ ፋይዳቸው እየተሸረሸረ በምትካቸው ጉልበተኛ መንግስታት ዓለምን የሚመሩበት ሁኔታ እየተፈጠረ ነው ያለው። ይህ መቸም አሳዛኝ ነው። ይህ የእግረ መንገድ ነው። ወደኛ ወደኛ ጉዳይ ወደኛ ጉዳይ እንመለስ። ህግና መንግስት ህግ መንግስትና ህግ ይህ ነገር ማንሳት ያስፈለገው ለምንድነው? ዞሮ ዞሮ ህግ ምንድን ነው ብለን ተነጋግረናል። ቴዎሪዎቹን በሙሉ ባይሆን ዋና ዋናዎቹን ሴሪስ ዲስከስ አድርገናል። ህግ ምን ማለት እንደሆነ ለመነጋገር ተሞክሯል፣ ይታወቃል ግን እንዲሁ ለግንዛቤ ያህል አስተለዋል። አሁን በዓለም ላይ ያለው ግንዛቤ እንግዲህ ህግ ዞሮ ዞሮ በመንግስት የሚወጣ እና ሰው ሰራሽ የሆነ ስርዓት በሚለው መስማማት የግድ ነው። የሚሰራበትም እሱ ነው። ይሄ ናቹራል ቲዮሪ የሚለው ብዙም ቀባይነት ያለው ማለትም የሚያስኬድም ማለትም ሙሉ በሙሉ አልጠፋም፣ አለ። ሪሌቫንት የሚሆንበትም ሁኔታ አለ። የናቹራል ሳይንስ ኦፍ ጀስቲስ ጉዳይ የሞራሊቲ ጉዳይ አለ። ግን ዞሮ ዞሮ በዓለም ላይ በሰፊው የሰራበት ያለው ዴፊኔሽን ህግ ማለት ሰው የሚሰራው የአገሪቱ የመጨረሻ የፖለቲካ ስልጣን የሚያወጣውና በሀገሪቱ ውስጥ የሚፈጸመው ስርዓት ነው ብለን እንወስዳለን። እንዲያ ከሆነ ህግ ከመንግስት ጋራ እንዴት እንዴት ይገናኛል? ህግ ከህዝብ ጋራ እንዴት ይገናኛል? ወይም ህዝብ ህግ ከህዝብ ጋራ አንጻር ከመንግስት አንጻር እንዴት ይታያል የሚለው ማየት ያስፈልጋል። በእኛ ኮንቴክስት በእኛ ተጨባጭ ሁኔታ ቢያንስ እንግዲህ መንግስትና ሀገር በምንመለከትበት ጊዜ፣ በነገራችን ላይ ህግ ለሀገር ህልውና ወሳኝ ነው። የኢትዮጵያም የወደፊት ሁኔታ መወሰን ያለበት መስሎ የሚታየኝ በህግ የወደፊት ሁኔታ በህግ በኢትዮጵያ ተፈጻሚነት ላይ የኢትዮጵያ ህብረተሰብ በህጋዊነት መስመር እንዲሄድ የማድረግ ያለማድረግ ጉዳይ መንግስት በህግ የበላይነት ስርዓት ላይ የመትከል ያለመትከል ጉዳይ ነው። የኢትዮጵያ ህሉና አድርጌ የምመለከተው ህግን እንዲሁ ዝም ብዬ የስርዓት ጉዳይ አድርጌ ያልመርቱ በእኔ ትክክል አልሆን ይችላሉ። ግን የኢትዮጵያ ሁለገብ የዲሞክራሲ የፍትህ የሰላም ጉዳይ ሊፈታ የሚችለው በህግ የበላይነት ተቀባይነት የማግኘት ጉዳይ ላይ ጉዳይ ነው ብዬ ነው ማምነው። እንደሱ ከሆነ የመንግስት እና የህግነት ምንድን ነው? በሁለት መሰረታዊ ነገሮች የተገናኙ ናቸው። አንደኛ ህግ የሚያወጣው መንግስት ነው፣ በፓርላማው በስራ አስፈጻሚው፣ ወይም ደግሞ በአልፎ አልፎ ፍርድ ቤቶች በሚሰጧቸው ውሳኔዎች በተለይ ጠቅላይ ፍርድ ቤት ውሳኔ ሲሰጥ ገዢ እንዲሆን በአዋጅ የተወሰነ መሆኑን ሰምቻለሁ። ስለዚህ እነዚህ አካላት ስልጣን ማነው ህግ ያወጣሉ። ስለዚህ ህግና መንግስት የመንግስት የህግ አውጪ በመሆኑ ምክንያት ይገናኛሉ። አንድ እሱ ነው። ሁለተኛው ምክንያት ህግ ራሱ ለመንግስት ህልውና ይሰጣል። የመንግስት የስልጣን ህልውና መነሻው ቢያንስ ቴዎሬቲካሊ ህግ ነው። የመንግስት ስልጣን የሚወሰነው በህግ ነው። የስልጣን ምንጭ የመንግስት የስልጣን ምንጭ የፖለቲካ ኦቶሪቲ የፖለቲካ ስልጣን ምንጭ ህግ ነው። በንድፈ ሀሳብ ደረጃ ማለት ነው። እርግጥ ማኦ ሴቱንግ እንዳለው የቻይናው ፓወር ፍሎስ ፍሮም አባረል ኦፍ ጋድ፣ ስልጣን ከጠመንጃ ፈሙዝ ይመነጫል የሚለውን አይመለከትም። እንደዛ የሚሉ አሉ። እንግዲህ አፍሪካ ደረጃ ብዙ ጊዜ የሚታየው እሱ ነው። ስልጣን ከህዝብ ፈቃድ ሳይሆን ከፖለቲካ ስልጣን ሲፈነጭ ነው የምናየው። ግን እሱን ማለት አይደለም። በዚህ ያው በእኛ ዲስከሽን፣ ህግ መንግስትን ይወስናል፣ መንግስት ራሱ ህግን ያወጣል። በዛው መጠን ደግሞ ህግ ራሱ ለመንግስት ስልጣን ለፖለቲካ ስልጣን ምንጭ ሆኖ ያገለግላል። ኮንስቲዩሽን ዋነኛው የመንግስት ስልጣን ምንጭ ነው። እና ህዝቡም መሪዎች የሚመርጠው በህገ መንግስቱ በተቀመጠው ህግ ስርዓት ስለሆነ መንግስት ስልጣኑ የሚመለጨው ከህግ ነው ማለት ይቻላል ይቅርታ ስለዚህ እንዳልኩት ሁለቱም ህግና መንግስት በተገላግጦች ግንኙነት አላቸው ማለት መንግስትና ማን ነው ህግና ህዝብ ግልጽ ነው ህዝብ ህይወቱ የሚመራው በተለይ በዘመናዊ ህይወት በ21ኛው ክፍለ ዘመን ከ17ኛው ክፍለ ዘመን በኋላ የህዝብ ህይወት በህግ ነው የሚመራው። ሁሉ ነገር ህግ የማይገባበት የለም። ጋብቻው፣ ውሉ፣ ንብረቱ፣ ውርሱ፣ አስተዳደሩ ምኑ፣ በአጠቃላይ የህዝብ ህይወት በህግ ነው የሚመራው። ስለዚህ ህዝብ ያለ ህግ፣ መንግስት ያለ ህግ ሊኖሩ እንደማይችሉ መረዳት እንችላለን። ከዚህ ሌላው አንድ ነጥብ ከመንግስት መንግስትና ህግን የሚያስተሳስራቸው ሌላው መሰረታዊ ነገር ሶስቱ የመንግስት አካላት ህግ አውጭው፣ አስፈጻቢውና ፍርድ ቤት እየራሳቸው ሚና የሚጫወቱ ስለሆነ ነው በህግ ጉዳይ። ስለዚህ በዚህም መስመር ህግና መንግስት የተሳሰሩ ናቸው። ይሄን ያህል ካልን ስለ ህዝብና ህግ ህግና መንግስት ህግ ያለበት ፈተና ምንድነው? በሁለቱም አንጻር፣ በመንግስት በኩል በህዝብ በኩል ያለው ፈተና ምንድነው? እርግጥ ይህን ነገር በማነሳበት ጊዜ ኢትዮጵያ አሁን ባለችበት ሁኔታ፣ ጠመንጃ በየቦታው በሚገዛበት ወቅት፣ ሰላምና ጸጥታ በሌለበት ሁኔታ፣ ህግ ሰሚ በሌለበት ሁኔታ ስለ ህግ ቲዎሪ፣ ስለ ህግ ማውራት ቅንጦት ሊመስላችሁ ይችላል። ግን ምርጫ የለም

ህዝቡ ደግ ስለሆነ አይደለም። ህዝቡ ከኢትዮጵያ በላይ ከኢትዮጵያ ህዝብ በላይ ህግ አክባሪ ስለሆነ አይደለም። ህግ የዓለም አወላወል የሚከበር ስለሆነ ነው። ስለዚህ ኢትዮጵያ እንደ ሀገር እንድትተከል ከተፈለገ ኢትዮጵያ የኢትዮጵያ የዲሞክራሲ የፍትህና የሰላም ጥያቄዎች በአግባቡ እንዲፈቱ ካስፈለገ በአጠቃላይ ህዝብና እና ሀገር በዘመናዊ የፖለቲካ ስርዓት ሰላማዊ ኑሮ ይኖሩ እንዲኖሩ ካስፈለገ የህግ ጉዳይ የህግ ተፈጻሚነት ጉዳይ የህግ የበላይነት ጉዳይ ልንደራደርበት የምንችለው አይሆንም። ስለዚህ በህግ ላይ የምናደርገው ውይይት ህግን የማውቁ ጥያቄ ህግን በተመለከተ የምንከተው ፖሊሲ ደግሞ ደግባግ መነጋገር አስፈላጊ ይመስለኛል። እንቀጥልበታለን። ለዛሬ በዚህ ውስጥ ሰናበታችሁ፣ ጤና ይስጥልኝ።